በዛሬ ቪዲዮ በአዶቤ ፎቶሾፕ አማካኝነት እንዴት ይሄንን ፎቶ ወደዚህ እንደቀየርኩትኝ እነግራችኋለሁ ማለት ነው። ሮ ፎቶ እንዴት ኤዲት ይደረጋል የሚሉትን ነገሮች እንነጋገራለን። እንዲሁም ደግሞ እያንዳንዷን ምንጨምራትና ምንቀነሳት ነገር፣ እያንዳንዷ አፕላይ የምናደርጋት ኢፌክት ፎቶችን ላይ ምን አይነት ሪዛልቶችን ያመጣል፣ ምን አይነት ኢፌክት ፎቶችን ላይ ይጨምራል የሚለውን ነገር እንነጋገራለን ማለት ነው። እንደምትጠቀምበት በጣም እርግጠኛ ነኝ። ቀጥታ ወደ ቪዲዮ እንሄዳለን። እንግዲህ እዚህ ጋር እንደምትመለከቱት የኔ አዶቢ ፎቶሾፕ እዚህ ጋር ከፍቸዋለሁ ማለት ነው፣ የእናንተን ታይም ላለመውሰድ ማለት ነው፣ እስከሚከፍት ድረስ። ከዛ በመቀጠል እዚህ ጋር እንደምታዩት ሮ ፋይል እዚህ ጋር አለ ማለት ነው። እሱን እንከፍታለን። ያሁና ኤዲት የምናደርገው ፋይል ይህን ይመስላል። ከዛ ምንድነው የምናደርገው? ፎቶችን ይዘን ድራግ ኤንድ ድሮፕ ስናደርገው ወደ አዶቢያችን ቀጥታ ወዴት ይወስደናል? ወደ ካሜራ ሮ ይወስደናል ማለት ነው። ስለዚህ በዋነኝነት ምንድነው ሮ ፎቶ ዳይሬክትሊ ወደ አዶ ፎቶሾፓችሁ ስትከቱት ምንድነው ዳይሬክትሊ ወደ ካሜራ ሮ ፊልተር ውስጥ ነው የሚወስዳችሁ ማለት። ስለዚህ ፎቶችንን ከለር የምናስተካክለው? ትልቁን ድርሻ የሚወስደው እዚህ ውስጥ ነው እንግዲህ ትልቁን ስራ የምንሰራው ማለት ነው። ሁሉንም ነገር ከለር ግሪዲንጉንም ሁሉንም ነገር እዚህ ላይ ነው የምንሰራው ማለት ነው። ስለዚህ እዚህ ውስጥ ያሉትን ነገሮች እያንዳንዱን ነገሮች በደንብ ማወቅ አሉብን ማለት ነው። ለምን እንደምንጠቀምባቸው እያንዳንዱን ነገር ማወቅ መቻል አለብን። ስለዚህ የመጀመሪያው እንግዲህ የምናገኘው እዚህ ጋር እንደምትመለከቱት ፎቶን ዙም መጀመሪያ አድርግተን እንየው። እንግዲህ ፎቶ ይሄንን ይመስላል እንደምታዩትኝ እዚህ ጋር ፎቶ ይሄንን ይመስላል። በጣም ዳርክ ሆኗል። እንደገና ደግሞ ፍላት ነው እንደምታዩት፣ ምንም አይነት ከለር የለውም። ስለዚህ እዚህ ጋር አሁን በደንብ በጥንቃቄ ፎቶዎችን ኤዲት ማድረግ ያለብን ማለት ነው። ስለዚህ የመጀመሪያ እንግዲህ እንደምናገኘው እዚህ ጋር ምንድነው ቤዚክስ የሚል አለ፣ ከርቭ የሚል አለ፣ ዲቴል የሚል አለ፣ ከለር ሚክሲንግ የሚል አለ፣ ከለር ግሪዲንግ የሚል አለ። ስለዚህ ሁሉንም እንግዲህ የመጠን እናያቸዋል ማለት ነው። ስለዚህ በዋነኝነት መቅደም ያለበት ነገር ቤዚክ ላይ ያለው ነገር ነው። ስለዚህ ቤዚክ የሆነው ነገር የፎቶን እናስተካክላለን። ያው እንግዲህ ይህን ፎቶ እንደምታዩት እንግዲህ ምንድነው ትንሽ ዳርክነስ አለ፣ እንዲሁም ደግሞ ምንም አይነት ከለር የለውም። ስለዚህ ምንድነው የመጀመሪያው ስራችን የሚሆነው ኤክስፖዠራችንን የምንጨምረው ወይም ደግሞ ኤክስፖዠራችንን እናስተካክላል። ምክንያቱም መጀመሪያ ብርሃን ይኖረው መጀመሪያ ላይን የሚታይ አይነት ወይም ደግሞ ላይን ምቹ የሆነ ነገር እንፍጠር መጀመሪያ። ስለዚህ የመጀመሪያው እንግዲህ ምንድነው የምናገኘው ኤክስፖዠር ነው። እንግዲህ ምንድነው ኤክስፖዠር የሚጠቅመን? እንግዲህ በዋነኝነት ምንድነው ኦቨር ኤክስፖዝድ የሆነ ወይም ደግሞ አንደር ኤክስፖዝድ የሆኑ ፎቶዎች ምንድነው ብርሃን ለማመጣጠን እንጠቀምበታለን። ምን ማለት ነው ይሄ? በጣም ጭለማ የሆነ ፎቶ ወይም ደግሞ በጣም የጠቆረ ፎቶዎች፣ ወይም ደግሞ ብርሃን የሚያንሳቸውን ፎቶ በቀላሉ ብርሃናቸውን ለመጨመር እና እንዲሁም ደግሞ በጣም ብርሃን የበዛባቸውን ለመቀነስ በጣም በቀላሉ ለመቀነስ እንጠቀምበታለን። ሰውን የኔ ፎቶን ያስገባት ይህ ፎቶ ምንድን ነው ፎቶዋ ወይም ደግሞ ፊቷ ብራይትነስ ያንሰዋል። ስለዚህ በቀላሉ ፊቷ ላይ ያለውን ብራይትነስ መጨመር ከፈለግኩኝ ምንድነው ማድረገው ኤክስፖዠር ነው የምጠቀመው። እናንተ ደግሞ ያስገባችሁት ፎቶ ምናልባት በጣም ብርሃን የበዛበት ከሆነ በቀላሉ ኤክስፖዠሩን በመቀነስ ብርሃናችሁን ልታስተካክሉ ትችላላችሁ። ግን እዚህ ጋር ደግሞ መጠንቀቅ ያለባችሁና መርሳት የሌለባችሁ ነገር ምንድነው በጣም ብርሃን የበዛበትን ነገር ስትቀንሱት ምንድነው የሚፈጥርብን ኢሜጃችን ላይ ምንድነው ሻዶ ይፈጠርባችኋል እንዲሁም ደግሞ የኢሜጃችን ኳሊቲና እና ኖይዝም ደግሞ የመፍጠር እድሉ በጣም ሰፊ ነው የሚሆነው ማለት። ስለዚህ በጣም የተበላሸ ፎቶ በኤክስፖዠር ማስተካከል አይመከር ምክንያቱም አሁን ያልኳችሁን ነገሮች ስለሚያመጣባችሁ ማለት ነው። ሻዶ ያመጣባቸዋል፣ እንደገና ኖይዝ ያመጣባችኋል፣ እንደገና የኢሜጃችሁንም ኳሊቲ በዛው ልክ ሊያወርድባችሁ ይችላል ማለት ነው። ለምሳሌ አሁን ይህ ፎቶ እንደዚህ ብርሃን የበዛበትን ፎቶ እናንተ በቀነሳችሁት ቁጥር ምንድነው ፊቷ ሻዶ እየሆነ ይመጣል። እንደምታዩት ይህ ፎቶ አሁን በጣም ብርሃን የሚያንሰው ግን ቁጥሩ በቀነስ ቁጥሩ ምንድን ነው እዚህ ጋር ሻዶ ፈጥሮብኛል። እንደገና ዙም እያደረግኩኝ ቢመጣ ደግሞ ኖይዝ የሚፈጥርብኛል እንደገና ደግሞ የኢሜጅኑም ኳሊቲ በዛው ልክ ያወርድብኛል ማለት። ስለዚህ ምንጊዜም የተመጣጠነ የሆነ ነገር መሆን አለበት። ስለዚህ ኤክስፖጀራችንን ሲ ፎቶ ምንድነው? ኤክስፖር ያንሰዋል። በመጀመሪያ ኤክስፖርን ምናደርጋለን? እንጨምራለን። ኦቨር ሳይሆን ማለት ነው። እሺ፣ በእንደዚ በምታዩት መንገድ ምንድነው ብርሃን ጨምሬበታሉ ማለት ነው። ፊቷ ላይ ያለውን ብርሃን ማለት ነው። ስለዚህ በጣም ወድጄ አለው። ከዛ በመቀጠል እንግዲህ ምንድን ነው የምናየው ኮንትራስታችን ነው ኮንትራስት ደግሞ ምንድነው የሚጠቅመን በጣም ኦቨር ላይት የሆነበትና ዳርክ የሆነውን ነገር እንዲለይልን ነው የምናደርገው ምንድ ነው በጣም ብርሃን የበዛበትን ነገር ምን ያደርግልናል ዳርክ ያደርገውና የጠቆረውን ነገር ደግሞ ምንድ ነው እያጎላው ይመጣል ማለት ስለዚህ ዳርክ የሆነውን ነገርና ላየት ላይት የበዛበትን ቦታ እንዲለይልን ነው የምናደርገው ማለት ስለዚህ እሱን ምን እናደርጋለን በተወሰነ መንገድ ኮንትራስታችንን እንጨምረዋለን ኦቨር ስታደርጉት ምንድነው ነው ፎቶችንን ከሪያሊቲ ይወጣና ናቹራል ሉክ እንዳይኖረው ስለሚያደርግብን ኮንትራስታችንን ምን ጊዜ የምናደርጋለን ንሽ ቁጥሩን ሶስት ድረስ አድርጓሉ አንዳንድ ጊዜ ልጠቀምበት ጊዜ ያለ ግን ምናልባት አሁን ለዚህ ፎቶ ሁለት አድርገው በቂ ነው ምክንያቱም ፎቶ ከሪያሊቲ እንዳይወጣብን ማለት ከዛ በመቀጠል እንግዲህ ምንድነው የምንሄደው ሃይላይት ላይ እንሄዳለን ሃይላይት እንግዲህ ምንድነው በጣም ብራይት የሆነውን ቦታ ምንድነው የሚያደርግልን እንዲያመጣጥልን ለምሳሌ እዚህ ጋር እንደምትመለከቷት ነጭ ልብስን የለበሳችሁ እና ኤክስፖሩን ስጨምርበት ምንድነው ይሄ ነጭ የለበሳችሁ ነገር ምንድነው ትንሽ ላይት በዝቶበታል ስለዚህ በጣም ብራይት የሆነውን ቦታ ማለት ነው ምን ያደርግልኛል እንዲቀንስልኝ ወይም ደግሞ ባላንስ እንዲያደርግልኝ ማድረግ ይችላሉ ማለት ነው ኤክስፖ ኤክስፖር ስንጠቀም ምንድን ነው ሙሉ ለሙሉ ነው ፎቶውንም ጨምረው የሚቀንሰው በቃ ኮምፕሊትሊ ነው ብራይት የሚሰጠው የሚቀንሰው። ሀይላይት ግን ምንድን ነው ከኤክስፖዠር የሚለውየው የሚለው ይየው እንግዲህ ምንድን ነው በጣም ላይት የበዛበትን ቦታ ብቻ ነው መርጦ ብርሃናችን ወይም ደግሞ ላይቱን የሚያስተካክልን ማለት ነው። ለምሳሌ አሁን ሀይላይቱን እዚህ ጋር እንደምታዩ ሲቀንሰው ምንድን ነው ልብሷ ላይ ያለውን ብርሃን ወይም ደግሞ ብራይትነስ ምን ያደርገዋል ይቀንሷል ማለት ነው። በጣም ብርሃን የበዛበት ምክንያቱም ነጭ ስለለበሰች ማለት ነው። ስለዚህ ሃይላይቱ ምን አድርጓለሁ እኔ ማይነስ አድርጓለሁ ማለት ነው። ከኋላ ያለው ነገር ነጭም ስለሆነ እንደገና ደግሞ ሽምግልና እንዲህ የሚለው በተወሰነ መንገድ እንዲታይ ስለምፈልግ ምን አድርጋለሁ ሃይላይቱን በደንብ ዝቅ አድርጓለሁ ማለት ነው። እንደምታዩት ምንድነው ሃይላይቱን ዝቅ ሳደርገው ፊቷ ላይ ወይም ደግሞ ፊቷ ላይ ያለውን ነገር ምንድነው በጣም አለከውም። ምንድነው ሃይላይት እዚህ ጋር በደንብ እንድትመለከቱት የምፈልገው ነገር ምንድነው ሃይላይቱን በቀነስኩት ቁጥር ምንድነው ፊቷን በደንብ አፌክት አያደርገ ምንድነው ሃይላይት የበዛበት ወይም ደግሞ ብራይትነስ የበዛበትን ቦታ ነው የሚቀንስልን ማለት። ስለዚህ እዚህ ጋር ምንድነው መረዳት ያለባችሁ ሃይላይት ምን ጊዜም ኦቨር ላይት የሆነውን ቦታ ባላንስ ለማድረግ ነው የምንጠቀመው ማለት። ፊቷ ላይ በደንብ ምንም ብርሃን ስለሌለ አፌክት አላደርገውም ፊቷ ላይ ማለት። ስለዚህ ትንሽ ጨመር ላርግበት። ዳርክ በጣም ሲሆንም ጥሩ አይደለም። ስለዚህ ሃይላይታችንን እናስተካክላለን ማለት ነው። ከዛ እዚህ ጋር ቀጣይ የምናገኘው እንግዲህ ሻዶው እንግዲህ ምንድነው የሚጠቅመን፣ በጣም ዳርክ የሆነብን ቦታ ካለ ጠቆር ያለውን ቦታ ምን ያደርገዋል፣ ትንሽ ወደ ናቹራል ሉክ ለማምጣት ወይም ደግሞ ያንን የጠቆረውን ነገር ምንድነው ወደ ናቹራል ወይም ደግሞ ከፎቶ ጋር ማች ለማድረግ ነው የሚሞክርልን ማለት ወይም ደግሞ ናቹራል የሆነ ሉክ እንዲመጣ እናደርጋለን ማለት። እዚህ ጋር እንግዲህ ምንድነው ዋይት የሚጠቅመን፣ ሃይላይት እና ዋይት እንግዲህ በጣም ዘ ሴም የሆኑ ነገሮች ናቸው። ምንድነው ዋይት እዚህ ጋር የሚጠቅመን ማለት ነው በጣም ብራይትነስ የሆነው ኤሪያ ለማስተካከል ባላንስ ለማድረግ ስንፈልግ ዋይትን እንጠቀማለን ማለት ነው። ዋይትን ቁጥሩን በቀነስ ነው ቁጥር ምንድነው የሚያደርግልን በጣም ብርሃን የበዛበት ወይም ደግሞ ነጭ የሆነውን ቦታ ምንድነው የሚያደርግልን ይቀንሷል ። ፊቷን አፌክት አያደርገው ላይት የበዛበትን ኤሪያ ብቻ ነው የሚያስተካክልልን ወይም ደግሞ ባላንስ የምናደርገው። በጣም ከጨለመም ደግሞ ወይም ደግሞ ብርሃን እንዲሆን ከፈለግንም ደግሞ ምንድነው ቁጥራችንን ከፍ እናደርገዋሉ ማለት። ስለዚህ እኔ ፎቶ አሁን እዚህ ጋር የጠቆረ ነገር ስለሌለው ምንድነው ማደርገው፣ ግን ትንሽ ዋይት የሆነውን ነገር ትንሽ ማስተካከል ስለምፈልግ እንደገና ከኋላ ያሉ ባክግራውንድን በደንብ እንዲታይ ስለምፈልግ ምንድነው ማድርገው ዋይቱን ትንሽ እቀንሰዋለሁ ማለት ነው። ፊቷን ይህን ይል አፌክት አያደርገውም። የለበሰችው ልብስና ባክግራውንዱ ነው አፌክት የሚያደርገው ብርሃን የበዛበትን ቦታ ማለት። ስለዚህ ዋይቱንም እቀንሰዋለሁ ማለት። ከዛ በመቀጠል እንግዲህ ብላክ ነው የምናገኘው የሚያገኘው እዚጋ ብላክ ደግሞ ምንድነው የሚጠቅመን? እኛ ያስገባነው ፎቶ በጣም የጠቆረ ከሆነ ምንድነው ቁጥራችን ቁጥሩ ምን እናደርጓለን? ከፍ እናደርጓለን። ቁጥሩን ከፍ ባደረግ ነው ቁጥር ምንድነው የሚፈጥረብን? የጠቆረውን ፓርት ያጠፋልናል ማለት ነው። እንዲሁም ደግሞ ፎቶችን ብርሃን የበዛበት ወይም ፍላት ከሆነብን ብላኩን ማይነስ በማድረግ ያንን ነገር ማመጣጠን እንችላለን ማለት ነው። ግን እኔ እዚ ጋር ምንድነው ትንሽ የጠቆሩ ፓርቶች አሉት። ምክንያቱም ፊቷ ላይ እዚ ጋር እንደምታዩት ሮ ፎቶ ስለሆነ ምንም ፕሮሰስ አልተደረገም። ስለዚህ ምንድነው ብላኩን ትንሽ ምን አድርገዋሉ? ፕላስ አድርገዋሉ። ዋናኝነት ምን ያስተካክላናል ማለት ነው። ካሜራችን ላይ ምን የሚያስቸግራቸውን ነገሮች እዚህ ላይ ስተካክ ያሉ ማለት ነው። በዋነኝነት አንድ ፎቶ ማሟላት ያለበት ነገር ምንድን ነው? በደንብ ቪቪድ የሚታይ መሆን አለበት። ብራይትነሱ በደንብ ጥሩ የሚሆን፣ ላይን የማይረብሽ መሆን አለበት። ስለዚህ ይህንን ካስተካከልን በኋላ ወደ መጀመሪያው ስንመለስ እንግዲህ እዚህ ጋር ቴምፕሬቸር ጋር የምንመጣው እንግዲህ ምንድ ነው የፎቶዎቻችንን ከለር ወይም ዋርም እንዲሆን ወይም ደግሞ ብሉ እንዲሆን የምንወስንበት ነው። እንደምታዩት ማይነስ ባደረግኩ ቁጥር ፎቶዎቻችን ምን እየሆነ ይመጣል? ብሉ እየሆነ ይመጣል ማለት ነው። ስለዚህ ይህ ከለር አንዳንድ ሰዎች የሚጠቀሙት ሰዎች አሉ፣ ግን ደግሞ እኔ እዚህ ጋር እንዲሆንልኝ የምፈልገው ምንድነው ቴክስት ቴምፕሬቸሩ ትንሽ ወደ ዋርም ጠጋ እንዲል ነው። ዋርም መሆኑ ምንድን ነው እንግዲህ የሚጠቅመን ማለት ነው። አሁን ላይ በጣም ትሬንዲ የሆነ ነው ይሄ ክለር፣ ፕላስ ደግሞ ምንድን ነው ሞደርን ሉክ እንዲኖር ወይም ዘንድም ደግሞ ተመራጭ የሆነ ክለር ስለሆነ እንዲሁም ደግሞ ላይንም ደግሞ ሳቢ የሆነ ክለር ስለሆነ ትንሽ ወደ ዋርም ጠጋ እንዲል ልኝ ስለምፈልግ ምን አደርጋለሁ? ትንሽ ቴምፕሬቸሩን እጨምራለሁ ማለት ነው። ሶ በጣም እንዲሆንም አልፈልግም። በተወሰነ መንገድ ነው እንዲሆን የምፈልገው። ይሄ እንደዚህ እጨምሯለሁ ማለት ነው። ከዛ በመቀጠል እንግዲህ ምንድነው ቲንት ነው የምናገኘው። እንግዲህ ቲንት በዋነኝነት አፌክት የሚያደርገው ስኪን ቶን ወይም ደግሞ ፊቷ ላይ ያለውን ነገር ነው፣ በደንብ አፌክት የሚያደርገው። እዚህ ጋር ቴምፕሬቸር ጋር ስንመጣ ቁጥሩንም ስንጨምረውም ስንቀንሰው ሙሉ ፎቶ ነው አፌክት የሚያደርገው። ለምሳሌ እዚህ ጋር ስንመለከት፣ እዚህ ጋር ቴምፕሬቸር ጋር ስንመጣ ምንድነው ቴምፕሬቸር እዚህ ጋር ፊቷ ያው እንድታየው ቆይ ሙሉ ፎቶ ላድርገው። ያውና ፎቶ ይሄንን ይመስላል። ለምሳሌ ቴምፕሬቸር ጋር ስንመጣ ያውላችሁ እዚህ ጋር ትንሽ ከቀነስ ቁጥሩ እራሱ ሙሉ ለሙሉ ፊቷን ነው አፌክት የሚያደርገው ማለት ነው። ሲጨምሮም ደግሞ እንደዚህ ሙሉ ለሙሉ ፎቶን ነው አፌክት የሚያደርገው ቲንት ጋር ስንመጣ ግን እንደዛ አይደለም። ቀይን መጀመሪያ ላስተካክለው ና ወደ ነበረሶ፣ ይህንን በእንደዚ አይነት መንገድ አስተካክያዋለሁ። ቲንት ጋር ስንመጣ እንግዲህ ምንድን ነው የሚለየው ከቴምፕሬቸር እዚ ጋር ቲንት ስኪን ቶኑ ወይም ደግሞ ፊቷ ላይ ያለውን ከለር ነው አፌክት የሚያደርገው በተወሰነ መንገድ ማለት ስለዚ ጋር እንድትመለከቱት ያክል እኔ ይህንን ብዙም አልጠቀመውም። እንደምታዩት ቁጥሩን ሲጨምረው ምንድን ነው ፊቷ ላይ ያለውን ከለር ይቀይሯል። ወደዚህ ስወስደው እንደምታዩት ፊቷ ላይ ያለውን ከለር ነው እየቀየረ የሚመጣው እንደ ቴምፕሬቸር አይደለም ፊቷ ላይ ያለውን ከለር ነው በደንብ አፌክት የሚያደርግብን ማለት ነው። እንዲሁም ስቀንሰው ደግሞ ወደዚህ ጋርም ሳደርገው ደግሞ ሞር ፊቷን ወደ ምን ይወስደዋል? ወደ ግሪን ይወስደዋል። እንዲሁም ደግሞ እኔ ከመረቁት ከለር ጋር ማች አያደርግም። ስለዚህ ወደ ማይነስ አላደርገውም ማለት ነው። ምን አደርጋለሁ? ዜሮ ነው የማደርገው፣ ቲንቱን አልነካውም ማለት ነው። ከዛ ምንድነው እዚህ ጋር ቴምፕሬቸሩን አሁንም ትንሽ አንድ ስቴፕል ጨምርበት የሚያንስ ይመስለኛል። በደንብ ዋርም እንዲሆንም ስለምፈልግ ላይን ሳቢም ስለሆነ እሱን እጨምርበታለው ማለት ነው። ስለዚህ ፎቶችን ይሄንን ይመስላል። ከዛ በመቀጠል እንግዲህ ቴምፕሬቸር ምን እንደሆነ አይተናል፣ ቲንት ምን እንደሆነ አይተናል፣ እንዲሁም ኤክስፖዠር ምን እንደሆነ አይተናል። እዚህ ጋር ቴክስቸር፣ ክላሪቲ፣ ዲሄዝ እንግዲህ እዚህ ጋር ቴክስቸራችንን እንግዲህ ቁጥሩን ስንጨምር እንግዲህ ምንድነው የምናገኘው ያስገባነው ፎቶ ሻርፕ እንዲሆን ያደርጓል። ፎቶችን በጣም አፌክት ሳያደርገው ማለት ነው። ስለዚህ ኮንትራስቱን ምንድነው ሻርፕ እንዲሆን ያደርጓል። ወይም ደግሞ ብላክ እና እንደዋይቱን እንዲ ላይ ያደርግልናል። ይሄኛው ግን እዚህ ጋር ቴክስቸር ግን ስንጨምር ምንድነው የኢሜጃችንን ኳሊቲ ይጨምርናል፣ ወይም ደግሞ ሻርፕነሱን ይጨምርናል ማለት ነው። ስለዚህ ቴክስቸሩን በተወሰነ መንገድ እንጨምረዋለን ማለት ነው። ስለዚህ እስቲ ኮንትራስቱንም ደግሞ እዚህ ጋር ከላሪቲውን ደግሞ በተወሰነ መንገድ እንጨምረው። ብዙ ከላሪቲ አልጠቀምም ዜሮን ባደርገውም ሚትሶኬ ችግር የለውም። ስለዚህ ክላሪቲውን ዜሮ እናደርገዋለን ማለት ነው። በዋነኝነት ቴክስቸር ከጨመርንበት በቂ ነው ብዬ አስባለሁ። ከዛ እዚህ ጋር በመቀጠል ምንድን ነው የምናደርግ የምናገኘው ቫይብራንስ እና ሳቹሬሽን እናገኛለን ማለት ነው። እዚህ ጋር ቫይብራንስ ጋር ስንመጣ እንግዲህ ቫይብራንሳችንን ቁጥሩን በጨመር ነው ና ቁጥሩን በቀነስ ነው። ቁጥር እንግዲህ ምንድን ነው የሚጠቅመው እስኪን ቶኗ ላይ ወይም ደግሞ ፊቷ ላይ ያለውን ነገር ምንድ ነው ባላንስ በሆነ መንገድ ነው ከለሩን የሚጨምርልን ማለት ነው። እዚ ጋር ሳቹሬሽን የሚላለ ሳሬሽን እና ቫይቨራንስ የሚመሳሰሉበት ነገር አለ ግን የሚለያቸውም ነገር ደግሞ አለ። ቫይቨራንስ ምንድነው ቁጥሩን በጨመር ነው ቁጥር ፊቷ ላይ ያለውን ነገር ነው አፌክት የሚያደርገው። እንደምታዩት ቫይቨራንሱ በጨመር ቁጥር ፊቷ ላይ ያለው ነገር ምን እያሉ የሆነ ጎላ እያለ ይመጣል ማለት ነው። እንደምታዩት እንደሚታዩት ፊቷ ላይ ያለው ነገር ጎላ እያለ ይመጣል ጣል ማለት ነው። ሳቹሬሽን ጋር ስትሄዱ ግን ሙሉ ለሙሉ ፎቶን ነው አፌክት የሚያደርገው እንደምትታዩት ሳቹሬሽኑ ስጨምር ሙሉ ለሙሉ ምንድነው አሁን 16 ላይ ሳደርገው እንደምትታዩት 16 ላይ እንኳን ባደርገው ሙሉ ለሙሉ ፎቶ አፌክት የሚያደርገው። ስለዚህ ሳቹሬሽን ሳይሆን የምንጠቀመው ተጠቀመው ቫይብራንሳችንን ከፍ ባደረጉ ነው ቁጥር ምንድነው ስኪን ቶኗ ላይ ብቻ ያለውን ወይም ደግሞ ፊቷ ላይ ያለውን ብቻ ነው በተወሰነ መንገድ ከለር ያለውን ከለር ለማጉላት የሚሞክረው ማለት ስለዚህ ይሄ ምንድነው የሚጠቅመን ፊቷ ላይ ያለውንና ባክግራውንዱ ላይ ያለውን ነገር ዘሴ ማያደርግብንም ማለት ነው ቀጥታ አሁን ወደ የት ነው የምንሄደው ከርቭ ላይም ሳይሆን ዲቴል ላይም ሳይሆን እንመለስባቸዋለን ወይም ደግሞ ጥቅማቸው ምን እንደሆነ እንመለከታቸዋለን ስለዚህ አሁን ቀጥታ ማስተካከል ያለብኝ ምንድነው ከለር ሚክስ ሚክሰር የሚላለ ስለዚህ ከለር ሚክሰር የሚለውን እንነካለን ማለት ነው ስለዚህ ከለር እዚህ ጋር እንደምታዩት ሶስት አይነት ኦፕሽኖች አሉ ከለር ሚክሲንግ ጋር ሚክሰር ጋር ስንመጣ እዚህ ጋር ሁ የሚላለ ሳቹሬሽን እና ሉሚናንስ የሚላለ እንግዲህ ሁ ምንድነው የሚጠቅመን የተለያዩ አይነት ዲፈረንት የተለያዩ ነገሮችን ለመምረጥ ስንፈልግ ምንድነው ሁኖ የምንጠቀመው። አሁን ለምሳሌ ፎቶችን ላይ የተለያዩ አይነት ከለሮችን መፍጠር ስንፈልግ እንደምታዩት ሁኖ ሁን ላይ አርግተ ነው ሁን ነው የምናስተካክለው ማለት። እዚህ ጋር ሳቹሬሽን ጋር ስንመጣ ደግሞ ሁ ላይ የምንፈልገውን ከለር ካስተካከልን በኋላ ሳቹሬሽን ላይ እንግዲህ ምንድነው የምናስተካክለው የመረጥ ነውን ከለር አቅም ወይም ደግሞ የማጉላት ወይም ደግሞ የከለሩን ብራይትነስ ነው በሳቹሬሽናችንን ኮንትሮል የምናደርገው ማለት ነው። እዚጋር እንደምታዩት እዚጋር ሳቹሬሽኑን ላይ መተን እዚጋር እንደምታዩት ሳቹሬሽኑን የመረጥኩት ፎቶ ምን እየሆነ ይመጣል? እየጎላ ይመጣል ማለት ነው። ከለሩን እዛ ጋር በምፈልገው መንገድ አስተካክኪያለሁ። እዚጋር ምንድነው መጠቀም የምፈልገው ሉሚናንስ ነው። ሉሚናንስ እንግዲህ ምንድነው ምንፈልገውን ቦታ ወይም ደግሞ ምንፈልገውን ኤሪያ ወይም ደግሞ ስኪን ቶኑ ላይ ነው በደንብ አፌክት የሚያደርገው ማለት ነው። ስለዚህ እኔ ሉሚናንስ ጋር ገባ ና፣ እዚች ጋር እንደምታዩት እዚህ ጋር አጀስትመንት ቱልስ አለች። ስለዚህ የምፈልገው ኤሪያ ጋር ይሄድና ምን አድርጋለሁ እኔ እዚች ጋር በመጀመሪያ ሰሌክት አደርጋታለሁ ከዛ ዙም አድርገዋለሁ ማለት ነው። ስለዚህ ሉሚናንሱን ነክቼው ከነካውቲን በኋላ እዚህ ጋር የምፈልገውን ቦታ ፊቷ ላይ ያለውን ከለር ብራይትነስ መጨመር ከፈለኩ የምናደርጋለሁ። እዚህ ጋር እንዳልኳችሁ አጀስትመንት ቱል ሳለች እሷን ከነካውቲን በኋላ እዚህ ጋር ሉሚናንስ ጋር መጥቼ ምናደርጋለሁ ፊቷ ላይ ያለውን ብራይት ወይም ደግሞ ፊቷ ላይ ያለውን ከለር ብራይትነሱን ትንሽ ጨመር አደርግበታለሁ ማለት ነው። እዚህ ጋር አፌክት የሚያደርገው ምንድን ነው ፊቷ ላይ ያለውን ከለር ነው ብራይትነስ የሚጨምረው። ስለዚህ ከዛ ሳቹሬሽኑንም እዚህ ጋር መጣና ፊቷ ላይ ሄድና ምንድነው ፊቷ ላይ ያለውን ከለር ትንሽ ጎላ እንዲያደረግልኝ ሳቹሬሽኑን እጨምረዋለሁ ማለት ነው። በእንደዚህ አይነት መንገድ አስተካክላለሁ። ትንሽ አሁንም ሉሚናንሱን ትንሽ ጨመር ላርግበት። በቂ ነው። ከርቭ እንግዲህ ምንድን ነው የሚጠቅመን በጣም ዳርክ የሆኑ ቦታዎችና ኦቨር ኤክስፖዝድ የሆኑ ቦታዎችን ኮንትሮል ለማድረግ እንዲሁም ደግሞ በጣም የጠቆሩ ቦታዎችን ስፔሲፊክ ያንን ቦታ ብራይትነስ ለማስተካከል ስንፈልግ ይሄንን ከርቭ እንጠቀማለን ማለት ነው። እዚህ ጋር ይሄ እንግዲህ የመጨረሻው እንግዲህ ካልብሬሽን ምንድን ነው የሚጠቅማል እስካሁን ያስተካከልናቸው ከለሮች ወይም ደግሞ እስካሁን የተጠቀምናቸው ወይም ደግሞ እዚህ ፎቶ ላይ አፕላይ ያደረግናቸው ከለሮች ምንድን ነው ኢንቴንሲቲያቸውን ወይም ደግሞ መጠናቸውን መጨመርም ከፈለግን መቀነስም ከፈለግን እንዲያጎላልን የምናደርግበት ቦታ ነው ማለት ነው። ስለዚህ እዚህ ጋር ምንድን ነው፣ እዚህ ጋር መሬቱ አካባቢ ምንድን ነው ግሪን ኤሪያ ስለሆነም እዚህ ጋር መጥቼ እዚህ ጋር ምናደርገዋለሁ ቲንቱን ወደ ግሪን ወስደውና ምናደርጋለሁ ከዛ እዚህ ጋር ሳቹሬሽኑን መጥቼ ሳቹሬሽኑን ጨምርበታለሁ ማለት ነው። ስለዚህ እንደምታዩት እዚህ ጋር እንደምታዩት ምን አድርጎልኛል? ከስር የተቀመጠችበት ወይም ደግሞ ከስር ያለውን መሬቱን ምን አድርግልኛል? ያደርግልኛል ሳች ጎላ ያደርግልኛል ማለት ነው። ፊቷን ኢፌክት ሳያደርግ ኤሪያውን ብቻ ጎላ ያደርግልኛል ማለት ነው። ፊቷ ያለውን ደግሞ ከለር እንዲያጎላልኝ ከፈለኩኝ ደግሞ ምን ተጠቀማለሁ? እዚህ ጋር ሳቹሬሽኑን ከፍ አድርገዋለሁ ማለት ነው። ግን ብዙ እንዲሆን ስለማልፈልግ በጣም ከለሩ እንዲጋነንም አልፈልግም፣ ምክንያቱም ከሪያሊቲ እንዳይወጣብኝ ማለት ነው። ከዛ እንደዚህ በምታዩት መንገድ እንግዲህ ፎቶን ሰርቻለሁ የምፈልገውን ከለር መርጫለሁ ማለት ነው። ስለዚህ ቀጣይ የመጨረሻ ላይ እንግዲህ የምንሄደው ምንድን ነው የሚሆነው ዲቴይል ላይ ነው የሚሆነው ማለት ነው። ይሄ ዲቴይል እንግዲህ ምንድነው የሚጠቅመን ፎቶችን የፎቶችንን ኳሊቲ ለመጨመር፣ ኖይዝም ካለው ኖይዙን እንድናጠፍ። ከዛ ሻርፒንግም እንደዚሁ አርባ አላደርገው ምክንያቱም ፎቶን ከሪያሊቲ የወጣ ስለሚያደርግብኝ ቀንሰዋለሁ ማለት ነው። እሱ አውቶማቲካሊ አርባ አድርጎት ነበረ። አርባ ደግሞ መሆኑ ብዙም ትክክል አይደለም። ስለዚህ በእንደዚህ መንገድ ፎቶ አስተካክላለሁ ማለት ነው። ከዛ ቤዚክ ላይ ይወጣና የቀሩ ነገሮች ካሉ ዳርክ የሆኑ ቦታዎች ካሉ ኦቨር ኤክስፖዝድ የሆኑ ቦታዎች ካሉ እነሱ እነሱን አስተካክዬ ጨርሳለሁ ማለት ነው። እዚ ጋር እንደምታዩት ኤክስፖጀሩን ትንሽ ከፍ አድርገው ከዛ ሻዶውንም ትንሽ ከፍ አድርገዋለው ከዛ እዚ ጋር ትንሽ ሳቹሬሽኑ ፊቷ ላይ ያለው ነገር ከለር ትንሽ እንዳይበዛብኝ ሳቹሬሽኑን ማይነስ ላድርገው

እሺ ማይነስ 3 ላድርገው። ሶ ይሄንን ይመስላል ማለት ነው። ሮ ፎቶዋቹን ኤዲት አድርጋታችሁ ከጨረሳችሁት በኋላ ምናልባት ይህንን ከለር ለወደፊት መጠቀም ከፈለጋችሁ፣ ምናልባት ከዚህ በኋላ እንደዚህ አይነት ፎቶ የምትሰሩት ከሆነ አንድ አይነት ከለር እንዲሆንላችሁ ከፈለጋችሁ፣ ምክንያቱም አሁን ይህንን ከለር ድጋሚ ለማምጣት ትቸገራላችሁ። ስለዚህ ምንድነው፣ ምን አድርገው ይህንን ሲቲንግ ወይም ደግሞ ሮው ላይ ያስተካከለውን ሲቲንግ ምን ማድረግ እንችላለን? ሴቭ ማድረግ እንችላለን ማለት። ስለዚህ ቀጣይ ሮ ፎቶ ስናስገባ ምን ማድረግ አይጠበቅብንም፣ እንደ አዲስ ምንም አይነት ነገር መስራት አይጠበቅብንም ማለት ነው። ስለዚህ እዚህ የተጠቀምነው ሲቲንግ ሴቭ አድርገታነው ሌላ ፎቶ ስናስገባ ደግሞ እንዴት ያንን ፎቶ ወይም ደግሞ እዚ ጋር ያስተካከለውን ፎቶ እንዴት እዚህ ላይ አፕላይ ማድረግ እንደምንችል እንመልከት። እዚህ ጋር እንደምታዩት ሞር፣ እዚ ጋር ሲቲንግ ላይ እንገባለን። ሞር ኢሜጅ ሲቲንግ የሚላለ፣ ከዛ እዚ ጋር ሎድ ሲቲንግ የሚላለ፣ እዚ ጋር ደግሞ ሴቭ ሲቲንግ የሚላለ። ሎድ ሲቲንግ ና ሴቭ ሲቲንግ የሚላለ። ስለዚህ እኛ ምንድነው የፈለግ ነው ሲቲንጉን ሴቭ እንዲያደርግልን የፈለግ ነው። ስለዚህ ሴቭ የሚለውን እንነካለን ማለት ነው። ከዛ እዚ ጋር እንደምታዩት ከለር ሚክሰር የተጠቀምናቸውን ሴቲንጎች በሙሉ ይነግረናል። እዚህ ጋር ከለር ተጠቅመናል፣ ቤዚክ ተጠቅመናል፣ ከርቭ ዲቴል፣ እንዳለ የተጠቀምናቸውን ነገሮች በሙሉ እዚህ ጋር ያሳየን ና ከዛ ሴቭ አድርገው የሚለውን ስትነኩት ምን ያደርጋቸዋል? ሎኬሽን ያስመራ ፕሪሴት ማለት ነው። ፕሪሴት በተለምዶ ፕሪሴት በሚባል ነው የምናውቀው። ስለዚህ ዲስክቶፕ ላይ አድርገና ና ምን እላለሁ ፕሪሴት ብዬ ሴቭ አድርገው ፕሪሴት አልኩትኝ። ከዛ ምን አድርጋለሁ? ዲስክቶፕ ላይ አድርገው ብዋሉ ሴቭ አድርገዋሉ ማለት ነው። የዛ ሴቭ አርጎ ጨርሶልኛል። ከዛ ምንድነው የማደርገው? ይሄው አስገብቶ ጨርሶልኛል ማለት ነው። እዚህ ጋር እንደምታዩት ፕሪሴት ብለን ያስገባነው ወንም ነገር እዚህ ጋር እናገኘዋለን ማለት ነው። ያውና እዚህ ጋር ፕሪሴት የሚለው እዚህ ጋር እናገኘዋለን። እዚህ ጋር ሁለት ፕሪሴት አለ፣ ከዚህ በፊትም ቀድሜ የሰራሁት ስላለ። ሌላ ፎቶ አስገብተን ወይ ደሞ የተጠቀምነው ወይ ክሬት ያደረግነው ፕሪሴት ደግሞ ሌላ ፎቶ ላይ ማስገባት ስንፈልግ፣ ደግሞ ለምሳሌ ይሄ ፎቶ ሮው ነው። ስለዚህ አዶቢ ፎቶሾፕ ላይ አስገባዋለሁ ልክ አዶቢ ፎቶሾፕ ላይ እንዳስገባሁት ምንድን የሚያመጣልኝ ቀጥታ ወደ ካሜራ ሮ ፊልተር ዳይሬክትሊ ራሱ ይወስደኛል ማለት ነው። ከዚያ ሁና እዚህ ጋር እንደምትመለከቱት ፎቶ ፍላት ነው። ስለዚህ ምንድን የምናደርገው እዚህ ጋር እንመጣለን። የቀድሞ ቦታ ጋር ሴቲንግ ጋር እንገባለን ሶሪ ያው ሴቲንግ ጋር እንገባለን። ከዛ እዚህ ጋር ሴቭ ሎርድ የሚላለ እንዲሁም ደግሞ ሎርድ ሲቲንግ የሚላለ ስለዚህ እኛ አሁን ሎርድ ሳይሆን አሁን ሴቭ ማድረግ ሳይሆን የምንፈልገው ቅድም የተጠቀምነውን ወይም ደግሞ ቅድም ክሬት ያደረግነውን ከለር ነው እዚህ ላይ አፕላይ ማድረግ የምንፈልገው። ስለዚህ እሱን ስትነኩት እዚህ ጋር ሎኬሽን ያስመርጣችኋል። የቱ ጋር ያደረጋችሁት ይላችኋል። ዲስክቶፕ ጋር መጣለሁ። ከዛ መፈለግ ነው እዚጋር ፕሪሴት የሚላለ ሁለት ፕሪሴት እንደምታዩት ያስተካክለዋል ከለሩን ይቀይረዋል ማለት ነው ስለዚህ ሴም አይነት ሎኬሽን ስላልሆነ ትንሽ ፎቶን ወደ ዋር መስዶታል ትንሽ ያልታስተካከለ ብራይትነስ ነው ያለው ስለዚህ እሱን እንተዋዋለ ማለት ስለዚህ እናንተ በሴም አይነት ሴቲንግ የምትጠቀሙት ሴቭ ያደረጋችሁትን ፕሪሴት እዚጋር ሎርድ ሴቲንግ ጋር መታችሁ ሎኬሽን ያስመርጣችኋል ከዛ አፕላይ ማድረግ ነው ማለት ነው የዛሬ ቪዲዮ ይሄንን ይመስላል። ጥሩ ነገር እንዳገኛችሁበት በጣም እርግጠኛ ነኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። በሌላ ቪዲዮ እስከምንገናኝ ድረስ ቻው።